በቀል የምትለውን ነገር ብታቆም ምን ይመስልሃል? እባክን አሁን ነገሩ ሁሉ ተቀይሯል እና ሁሉም ነገር ከበቀል ወደ ፍቅር ወደ ሰላም መምጣቱ ነው የሚሻለው። እናም ይሄ በቀል የምትለውን ነገር በስምምነት መስ በሰላም መውረድ እንዳለበት ይነግሩታል። አስጨናቂ ግን ያንን ነገር መቀበል አምኖ በጣም ከብዶታል የአባቴ የተናገረኝ ነገር አለ። ስለዚህ ያንን ነገርማ መፈጸም አለብኝ። ጋሼ ተው እንደዚህ አትበል። አሁንም ቢሆን እኔው እዚህ ላምጣቸው። እንጂ የሚያውቁት ከአሜሪካ እንደመጣሁኝና ስሜ አስጨናቂ እንደሆነ ነው። ስለዚህ አደራህን አጎቴ፣ ምንም ስሜን እንዳትጠራ፣ አደራህን ካስጨናቂ ውጭ፣ አድራህን ልጆቹም እንዳይጠሩኝ በዛኛው ስሜ ሲል እያስጠነቅቃል አይ ልጄ ችግር የለውም ግን እንደው እውነታውን ብትናገር ለምንስ? እንደዚህ ትደብቃቸዋለህ ብዬ ትንሽ ስለ ከበደኝና ስለተሰማኝ ነው። ልጄ ባክህን እና ችግርህን ንገረኝ። ያው ያ ወንድምህም ጫካ ለጫካ ሲሄድ ነው የሚኖረው። ስለዚህ ተነጋገሩና ሰላም አውርዱ። ሰላምን የመሰለ ምን አለ አሁን? የድሮ ነገር እኮ የለም፣ እንደ ድሮ ይሄ በቀል ቂም የሚባል ነገር እኮ ቀርቷል። ሲል አባቴ ተናዞን የሞተው ምክንያቱም ከባለ ደም ከጠላቶቹ ሰዎች ላይ መፍጠሬ ልጅ እንዲኖረኝ አልፈልግም። አስፈላጊም አይደለም። አጎቴ ተው ይለዋል። አጎትየም ግራ ተጋብቶ እንደው ልጄ ግን ምን እያሰብክ ነው? ቆይ እነዛ ወንድሞች አሁን ሰላሙን አልዛኮ ገጠር ያሉት ብታያቸው፣ አቤት ፍቅራቸው እርስ በርሱ እዛ ፍቅር ሆኗል። ያው አንተ ወደዛ ባትገባም ገባም ሲለው፣ አሁን እኔማ አልገባሁም። ስለዚህ አሁንም ቢሆን ያሰብኩትን ካደረግኩኝ የአባቴን ኑዛዜ ከፈጸምኩኝ መግባት የማይቀር ነገር ነው እዛው ገብቼ ከእነሱ ጋር አብሬ እኖራለሁኝ ይለዋል እና አሁን እኮ አንተ ይህንን ነገር አደረግክ ማለት እንደገና አዲስ ደም ፈጠርክ ማለት ነው አዲስ ደም ማለት አዲስ ግድያ አዲስ ወንጀል እንደገና ቤተሰብ ተስማምቶ እንዳይኖር ልትበጠብጥ ነው ማለት ነው እነሱም እኮ ተገለውባቸው ዝም ብሎ የሚያዩ መሰለህ እንዴ አረ ተው እባክህ እባክህ ልጄ እባክህ ሲሉ ይማጸኑታል። ለማንኛውም ቆይ እስኪ ይለውና ቁጭ ብሎ ብቻውን እያለ ጠላውን እየጠጣ እኔማ ላድር ማድረግ ያለብኝን ማድረግ አለብኝ። እች ልጅ ብታድግም እርግጥ አድጋለች፣ ግን ደግሞ ኔ የእኔ ልጅ መሆን የለባትም የእነሱ ልጅ ናት እንዲባልም አልፈልግም። ስለዚህ መሆን የለበትም ሲል ብቻውን ማውራት ይጀምራል። አስጨናቂ ጠንካራውን ቆራጥሁን። ምክንያቱም ይቺ ልጅ ማጥፋትና መግደል አለብህ፣ እናትንም ልጅንም ከዚህ ዓለም ማጥፋት። ስለዚህ ውሳኔን መወሰን እንዳለብኝ ራሴን ራሴ ማበርታት አለብኝ። ይሉ አስጨናቂ። በርታ በርታ፣ እኔ እኔ ራሴ ለራሴ ነኝ ብርታቴ እኔ ተው ካልኩህ ትተዋለህ፣ በርታ ካልኩህ ደግሞ መበርታት አለብህ ሲል ራሱን ለራሱ ይነግረዋል። አሁን እኮ እዚህ አካባቢ ሰው ቢኖር ደግሞ ይሰማኛል። ጓደኛዬም ራሱ ይህን ነገር መስማት የለበትም፣ ማወቅ የለበትም። ያመጣኋቸው ለራሴ ጥቅም እስከሆነ ድረስ የመጣሁበትን ነገር ደግሞ ማድረግ አለብኝ፣ መፈጸም አለብኝ። እዚህ ለምን አመጣኋቸው? ዓላማዬንና ቅዴን ለማሳካት አደለ? አጎቴ በእንደዚህ አይነት ነገር እንደማልስማማ በደንብ አስረግጬ መናገር አለብኝ አጎቴ ግን ምን አስቦ ነው እንደዚህ የሚለው የእሱ የሚኖርበት አካባቢ ሌላ ስለሆነ ነው ሲል ይናገራል ወይዘሮ ፋንቱም ልቤ ብዙም ደስተኛ ባይሆንም ግን ደስተኛ ነኝ ያው አላድለ የውልህ ምን ልበልህ እኔ እንጃ ውስጤ ደስታም አለ የሆነ የሚረበሽም ነገር አለ ብቻ ላቅም እንዴት እንደሆነ ግራ ገብቶኛል እስኪ ሉልን ጠይቀው፣ እንዴት ነው ተስማምተዋሉ? ይበለው እስኪ ስትለው፣ አባትም ልጁን ለማግኘት ወደ ሜዳ እየሄደ ነበር። በዛም መሀል ፀደይ ከአስጨናቂ ወንድም ልጅ ጋር ወደ ኪችን ገብታ እሺ እንዴት ነው አሁን እንዴት ነው? ወንድምሽን እኮ ቅድም እኮ ስጠይቀው ስራ አይበዛብንም አለኝ። ለምንድን ነው ግን እንደዚህ ስራ እየሰራችሁ ስትላት እሷም ልክ ወንድሟ እንደመለሰላት አሁን የስራ ወቅት አይደለም፣ የዘር የእርሻ ወቅት አይደለም እና ለዛ ነው ስራ ይቀነሰልን ትላታለች። የሚገርም ነው። እሻሁን የነገውን ስራ ምን ነበረ ምሰሪው? ስትላት፣ ነገ ማገዶ ለመሰብሰብ ጠዋት ተነስቼ ሄዳለሁ። ማገዶን ከሰበሰብኩ በኋላ ተመልሼ ደግሞ ውሃ ቀዳለሁ። ከውሃዬ በኋላ ምጣዳ ሰማለሁ ትላታለች። እና ይሄን ሁሉ እንዴት ታደረጊያለች? ስለዚህ ኔ እኔ መሰብሰብ አለብኝ ስትላት፣ አይ በፍጹም ማገዶ ማንችን መሰብሰብ የለብሽም። እንግዳ እንግዳ ደግሞ ርፍ ብሎ ተኝቶ ነው የሚነሳው። ስለዚህ እኔ ራሴ ነኝ መጨረስ ያለብኝ ትላታለች። በዛን መሀል ግድልሽም አንድ ስራ ስጭኝ ነው ወይሳ ብለሽ ነው ዛሬ እንዴት እንደሚሰበሰብ አሳየተሽኛል። ስለዚህ መሰብሰብ አያቀተኝም። እሽን ማገዶን ልሰብስብልሽ ስትላት እንግዲህ ካልሽሺ እኔ ግን በይሆን ደስ ይለኛል፣ ትላታለች። እሷም በፍጹም እኔ መሰብሰብ አለብኝ ማገዶ ጋር እሄዳለሁ ስትላት፣ እሺ ካልሽሺ በጠዋት ተቀሳቀሰሻለሁ እኔ ምን ቸገረኝ፣ ትላታለች። ፀደይም ተስማምታ፣ ከተስማሙ በኋላ ተነስታ በጠዋት ተቀስቅሳ ስለነበር ወደ ማገዶ ስብሰባ ትሄዳለች። ማገዶ እየሰበሰበች እያለ ማንም የለም ብቻዋን ነበር። እዚያ አካባቢ ሄደችው እና እንደ አካባቢው መስላ በጧት ስለነበረ ጭር ያለ ቦታ ነው፣ ጫካ ነው። እዛ ማገዶ እየሰበሰበች እያለ የሆነ ሰው በፊቷ እየሮጠ ይመጣል። አንደኛው በፊቷ እየሮጠ ሲመጣ ደንግ ጣሷም ተመዘወር ብላ እየሮጠች በፊት ለፊቷ ስትመጣ ደግሞ ያልጠበቀችው ነገር ይገጥማታል። ያልጠበቀችው ነገር የገጠማት ግን አስጨናቂ ወደዛ እንደምትሄድ ስለሚያውቅ እሱ ነበር ተከትሏት የሄደው። ከፊት ለፊቷም ሰው እያባረረ ነበረ። እናም እንዴት ያንን ሰው ወደዛ ሸኝቶ እሷን ለመያዝ ቦታው እየተመቸኝ አሁን ነው ሲል ጸድ